ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን፣ ከሰዓቱ አበይትና አጫጭን መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። የመን ከትናንት ጀምሮ በብዛት ባሰማራቻቸው የጸጥታ ኃይሎቿ አማካይነት ወደ አገሯ የገቡ ኢትዮጵያንን በማባረር ላይ ትገኛለች። ወደ ሳዑዲ አረቢያ ለመሻገር የሚፈልጉ በትንሹ ከ20ሺ በላይ ኢትዮጵያን በየመን ድንበር ላይ መታየታቸው ከየመናውያን ባሻገር ዓለም አቀፉ ማህበረሰብን ጭምር እያነጋገረ ባለበት በአሁኑ ሰዓት የሰነአ አስተዳደር ኢትዮጵያኑ በሙሉ የየመንን ምድር በአስቸኳይ ለቀው እንዲወጡ ትዕዛዝ አስተላልፏል። ይህን ተከትሎም የጸጥታ ኃይሎች ኢትዮጵያኑን ወደ አንድ ቦታ በማሰባሰብ ከየልመድ ምድር እያስወጧቸው ይገኛሉ። ኢትዮጵያን በጦርነት በፈራረሰችውና በማንም ተመራጭ ባልሆነችው በየመን ምድር ሳይቀር መቆየት አትችሉም ተብለው መባረራቸው የኢትዮጵያንን ችግር ምን ያህል የከፋና

ጠቅላይ ሚኒስትር ዐብይ አህመድ በፓርላማ ንግግራቸው ድሬዳዋ የኦሮሞ ናት ብለው መናገራቸውን ተከትሎ በሶማሌ ክልል ወጣቶች ዘንድ የተፈጠረው ቁጣ እየተባባሰ መጥቷል። የድሬዳዋ ወጣቶች ዛሬም በድጋሚ አስቸኳይ ስብሰባ በማድረግ ጠቅላይ ሚኒስትሩ ለዚሁ ንግግሩ ይቅርታ ይጠይቅ፣ ይቅርታ ባለመጠየቁ ምክንያት ለሚፈጠረው ችግር እኛ ተጠያቂ አልሆንም ሲሉ አስጠንቅቀዋል። ይህን ተከትሎ የኦህዴድ ብልጽግና አባላት ደግሞ የድሬዳዋን ወጣት ለአመፅ እየቀሰቀሱ ከኦሮሚያ ወጣት ጋር ለማጋጨት ያሉት ወጣቶች ይታሰሩ የሚል የማህበራዊ ሚዲያ ዘመቻ ከፍተዋል። በማህበራዊ ሚዲያው ላይ በኦህዴድ ካድሬዎችና በድሬዳዋ ወጣቶች መካከል ውጥረቱ እየተካረረ የመጣ ሲሆን ሁኔታው በከተማዋ ግጭት ሊፈጥር ይችላል የሚል ግምት አሳድረዋል። በኢህአደግ ዘመን በዚህም አንጨቃጨቅም። ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን ሱማሌ፣ አንዱን ተርም ከንቲባ ይሁን አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ተመልካቾቻችን ይህ ጉዳይ እኮ በጣም የሚገርምም የሚያሳዝንም ነገር ነው። ኢትዮጵያን ምራ የተባለ ሰው በቀጥታ በሚተላለፍ የፓርላማ ስብሰባ ላይ ድሬዳዋ የኦሮሞ ነው ብሎ በመናገር ሌላ እሳት ሲለኩስ ምንድን ነው የሚባለው? ያውም በዚህ የውጥረት ጊዜ ባልደረባ የመቲ እንዳለችው መኪናውን ንዳ የተባለ ሰው ጎማው የኔ ነው፣ ስፖኪው የኔ ነው፣ መሪው የኔ ነው እያለ ሲያወላልቀው ምንድን ነው የሚባለው? አንድ ሰው አራት ኪሎ ገብቶ ስለ መሪነቱ እርግጠኛ ባይሆንም እንዴት በዚህ መጠን የቤተ መንግስት አማጺ ይሆናል? የተውኔት ክህሎት ካላዳበሩ በስተቀርስ ድሬዳዋ ኬኛ ባሉበት አንድ ዓመት እዛው ላይ መልሶ አሰብን ለኢትዮጵያ እንዳመጣ አግዙኝ እያሉ የብሔራዊ ጥቅምና የአንድነት አርበኛ መስሎ መታየት እንዴት ይቻላል? ብቻ የገባንበት አጣብቂኝ በጣም የሚገርም ነው። የኢትዮጵያ ዋነኛው ብልሽት አናቱ ላይ ነው ያለው። ተመልካቾቻችን ወደ አሳዛኝ መረጃ ስናልፍ በስተመጨረሻም ህፃኑ እግሩን ተቆርጧል። ከአርሲው ጭፍጨፋ የተረፈው ህፃን አንድ እግሩ ተቆርጧል። እናቱን ካጠገቡ የነጠቁት የታጣቂዎቹ የጭካኔ ድርጊት ፊቱ ላይ እየመጣ የሚበረግገው ድንጋጤው እስካሁን ድረስ ያለቀቀውና ከእናቱ አስክሬን ላይ በተአምር ተርፎ የተገኘው ህፃን ተአምር፣ በስተመጨረሻም በሐኪሞች ውሳኔ መሰረት ከቀናት ስቃይ በኋላ በወላይታ ሶዶ ክርስቲያን ሆስፒታል አንድ እግሩ ተቆርጧል። መሳሪያ ሲመታው ቀልሃው በገባበትና በወጣበት በኩል ያለውን ትልቅ ቀዳዳ የሚያክል ቁስል አክሞ የማዳንና የተቆረጠው እግር ላይ ያለው ጉልበቱን ወይም ሎሚውን ክፍል እንዲተጣጠፍ የማድረግ ቀሪ ሕክምና ስራ በሚቀጥሉት ጊዜያት ይሰራለታል ተብሏል። ወይ ሀገሬ ኢትዮጵያ ምንድን ነው የሚባለው? አቤት ስቃያችን፣ አቤት ጭካኔያችን፣ እጅግ በጣም ያሳዝናል። በተለያዩ ግንባሮች እየተካሄደ ካለው አውደ ውጊያ በተጓዳኝ በወሎ ግዛት ነፃ ባወጣባቸው ቀጠናዎች ሕዝባዊ ውይይት እያካሄደ የህዝብ አስተዳደር መዋቅር እየዘረጋ እንደሚገኝ የምንሊክ እዝ አስታውቋል። በዚህ መሰረት በደቡብ ወሎ ዞን አምባሰር ወረዳ ህዝብ ጋር ሰፊና ጥልቅ ውይይት በማካሄድ ህዝቡ የመረጣቸው አመራሮች መሾማቸውን አስታውቋል። አራት ንዑስ ወረዳዎችን በማሰባሰብ የአምባሰር ወረዳ አስተዳደር መመስረቱንም የምንድክዝ ጨምሮ ገልጸዋል። አሁን በደረሰን የጥንቃቄ መልእክት መሠረት ወልዲያ ከተማ ዙሪያ ማለትም ቃዲም፣ ጃርሳ፣ አፍሪኬር፣ ገዶበር፣ ሰዋ ሜዳ፣ ወይንዬ፣ ስንድዱትና በሌሎች የከተማዋ አካባቢዎች ዛሬ ጥቅምት 26 2018 ዓ ም ከረፋድ ጀምሮ የድሮን ቅኝት እየተካሄደ ነው። የአብይ አህመድ ቡድን ለገበያም ሆነ ውኃ ለመቅዳት ወፍጮ ቤትም ሆነ ቤተ ክርስቲያን ወይም መስጅድ ላይ ሰዎች ተሰባስበው ካየ የድሮን ጥቃት ሊፈጽም ስለሚችል ማህበረሰቡ ለጥቃት ከሚያጋልጡ ድርጊቶች በመቆጠብ ራሱን እንዲጠብቅ ጥሪ ቀርቧል። መልእክቱን ላልሰሙት አሰሙም ተብለዋል። የሃይማኖት ተቋማት ጉባኤ በአርሲ ክርስቲያኖች ላይ እየተፈጸመ ያለውን ግድያ ለማጣራት ባዋቀረው ኮሚቴ ውስጥ ከመቶ በላይ ክርስቲያኖች የተገደሉበትን የአርሲውን ሮቢ ወረዳን አላካተተም በሚል የወረዳው ነዋሪዎች ቅሬታ አሰምተዋል። ችግሩ መላውን ምስራቅ አርሲን የሚመለከቱ ነው አለ ሮቤ ወረዳ አለመካተቱ ትክክል አይደለም ነው ያሉት ነዋሪዎቹ። ትኩረት የተሰጣቸው ወረዳዎችም የእነ አዳነች አቤቤና የእነ ዓለሙ ሰሜን የመሳሰሉ የጉምቱ ባለስልጣናት ቤተሰቦች መኖሪያ የሆኑት ብቻ ናቸው ያሉት ነዋሪዎቹ በምዕመናን ላይ እየተፈጸመው ካለው ስር የሰደደ ግፍና ጭፍጨፋ አኳያ ተገቢውን መፍትሄ ለመስጠት ከተፈለገ የችግሩ ገፈት ቀማሽ ወረዳዎች በኮሚቴ ውስጥ ሊካተቱ ይገባል ሲሉ አሳስበዋል። ስለ ጉዳዩ የሃይማኖት ተቋማት ጉባኤ አመራሮችን ለማነጋገር ያደረግነው ጥረት አልተሳካም። የኤርትራን ውለታ ገና አጣጥሜ ስላልጨረስኩ ስለ ኤርትራ ክፉ እንዲወራ አልፈልግም ያሉት የአዲስ አበባ ዩኒቨርሲቲ የፍልስፍና መምህሩ ዶክተር ዳኛቸው አሰፋ በትናንትናው የቃለ ምልልሳቸው ደግሞ አሰብ የኢትዮጵያ ነው ከኤርትራ ጋር ጦርነት አይቀሬ ነው ሲሉ ተደምጠዋል። በሌላ በኩል የኤርትራው ፕሬዚዳንት ኢሳያስ አፈወርቄ ትናንት ከካይሮ ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ በቀይ ባህር አካባቢ የሚገኙ ወታደራዊ ጣቢያዎች ለአካባቢው የጸጥታ ችግር መነሻ መሆናቸውን በመጥቀስ የውጭ የጦር ጣቢያዎችን የሚፈቅዱ ሀገራት ወደ አካባቢው ሕዝቦች ችግር ጎትተው እያስገቡ ነው በማለት ተችተዋል። ኤርትራ የውጭ ወታደራዊ ጣቢያዎች ግንባታን እንደማትቀበልም ፕሬዚዳንቱ ገልጸዋል። በቀጠና ላይ የውጭ ወታደራዊ ጣቢያዎች ያላቸውና እያቋቋሙ ከሚገኙ ሀገራት መካከል ቻይና፣ አሜሪካ፣ ቱርክ፣ ፈረንሳይ፣ ጀርመንና ሳውዲ አረቢያን የመሳሰሉት ይገኙበታል። የቀድሞ ሲዳማ ክልል ፖሊስ ኮሚሽን ኮሚሽነር በቁጥጥር ስር ዋሉ። የቀድሞ ሲዳማ ክልል ፖሊስ ኮሚሽን ኮሚሽነር ሽመልስ ቶማስ በዛሬው ዕለት በቁጥጥር ስር መዋላቸው ታውቋል። የቀድሞ ኮሚሽነር ሽመልስ ቶማስ በኮሚሽኑ የኮሚሽነርነት ማዕረግን ከሕግ አግባብ ውጭ መውሰድን ጨምሮ በሙስና በኮንትሮባንድ ንግድና በሰብአዊ መብት ጥሰት ስማቸው በተደጋጋሚ ሲነሳ ቆይቷል። ይህ በዚህ ሁኔታ እያለ ነው ሽመልስ ቶማስ በዛሬ ዕለት ከቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ ከአቶ አለማየሁ ጢሞቴዎስ ጋር በተለያዩ ወንጀል ተጠርጥረው በቁጥጥር ስር መዋላቸው የተሰማው። በመጨረሻም በብልጽግና አገዛዝና በህዋት መካከል የጦርነት ውጥረቱ በተካረረበት በአሁኑ ሰዓት የአሜሪካ ሴኔት የውጭ ጉዳይ ኮሚቴ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ጥሪ አቅርበዋል። የዩናይትድ ስቴትስ ሴኔት የውጭ ጉዳይ ኮሚቴ ሊቀመንበር የሆኑት ሴናተር ጂም ሪሽ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ለመተግበር የተጠናከረ ጥረት እንዲደረግ ጥሪ አቅርበዋል። ሴናተር ሪሽ በኮሚቴው ይፋዊ ኤክስ ገጽ ላይ ባሰፈሩት መግለጫ ዩናይትድ ስቴትስ ውጊያውን ለማስቆም ብትረዳም ስምምነቱ እስካሁን በከፊል ብቻ ነው የተፈጸመው ብለዋል። በተጨማሪም ትግራይ አሁንም ያልተረጋጋች ናት ሲሉ ገልጸው ለተጎጂዎች ፍትሕ አልተሰጠም፣ ከኤርትራ ጋር ያለው ውጥረትም አሁንም እንደቀጠለ ነው ሲሉ አክለዋል። ሴናተሩ አያይዘውም ደህንነቱ የተጠበቀና ሰላማዊ የሆነ የአፍሪካ ቀንድ ለአሜሪካ ጥቅም መጠበቅ፣ የጽንፈኛ ኃይሎችን ስጋቶች ለመከላከል የቀጠናዊ አጋሮችን ለማረጋጋትና፣ በጦርነቱ ተጽዕኖ መሰቃየታቸውን ለቀጠሉ በሚሊዮን ለሚቆጠሩ ዜጎች እርዳታ ለማድረስ ወሳኝ ነው ብለዋል። ተመልካቾቻችን አድማጮቻችን፣ ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ፣ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ለሬኒሱን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪቃችን በሰላም በአንድነት፣ በሞገስ፣ በነፃነት፣ በፍቅርና በክብር ለዘላለም ይኑሩ።